ባህር ውቅያኖሶች ሳይቀሩ በኢትዮጵያ የተጠሩበት ዘመን አትላንቲክና ህንድ ውቅያኖሶች የኢትዮጵያ ውቅያኖስ የተባሉበት ጥንታዊ መገለጫ ነበር። አብዛኛው የአፍሪካ ክፍል በኢትዮጵያ የተሰየመበት ታሪክ ነበር። ቀይ ባህር የኢትዮጵያ የምስራቅ በሯ ሲከፈት ቀይ ባህርና ህንድ ውቅያኖስ ወለል ብለው የሚታዩበት፣ የምዕራብ በሯ ስንመለከት ደግሞ አትላንቲክ ውቅያኖስ እንደ ነሐስ እያበራ ተኝቶ የምናይበት ዘመን ነበር። ይህ ብቻ አልነበረም። የኢትዮጵያ ስልጣኔ ታሪክ፣ እምነትና ብልጽግና በቀጥታ ከቀይ ባህር ጋር የተያያዘም ጭምር እንጂ። ታዲያ የዚህ ታሪኳ መሰረት የሆነው ቀይ ባህር እንዴት ከጇ ወጣ? ካቢኔው ይሆናል ብለን የካቢኔውን ዶክመንት እናገላብጥ። የለም ካቢኔው አያቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያቀውም ውሳኔው የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይው እንዳይባል ነበርንኛ የሚያነ የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ቢያንስ ከአስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻለም እንዴት እንዳጣ ነው የሚያስረዳ። በቀይ ባህር የታሪክ ብራና የመዘገባቸው የታሪክ ቀለም ያረቀቃቸው የታሪክ ተራራ የቆመላቸው ተቆጥሮ የማያልቁ የኢትዮጵያ ታሪኮች በርካታ ናቸው። አሁን ኢትዮጵያ ያጣችው የባህር በር ብቻ አይደለም፣ የባህር ክልሏን ጭምር እንጂ። ዳሩ ግን ኢትዮጵያ ቀይ ባህር እንድታጣ ተደርጓል። በምን ምክንያት ኢትዮጵያ የባህር በር ባለቤት ነበረች፣ በታሪክ ስኬን ቀይ ባህር የሚኛ ካልነበረ በተለይም ደግሞ በኃይለስላሴ ዘመን በጣም ስሟ አገናና ነበር። በዚህ በዓለም አቀፍ ዲፕሎማሲም ቀይ ባህርንም ከመጠቀም አንጻር። ነገር ግን ወደ ወደኋላ ብዙም ሳልሄድ ከለውጡ በፊት በነበረው መንግስት ኢትዮጵያ ሆን ተብሎ የባህር በር እንዲታጣ ተደርጓል። ሆን ተብሎ የፖለቲካ ሴራ ያለብን ነው። በማንኛውም መንገድ በየትኛውም መስፈርት፣ በዲፕሎማሲም በፖለቲካም፣ በሉዓላዊነትም መስፈርት ብታዩ ኢትዮጵያ ያጣችበት መንገድ ሕገ ወጥ ነው። ስለዚህ በሆነ አጋጣሚ በራሳችን የትውልድ ስህተት በኢትዮጵያ የትውልድ ስህተት እንድንቆለፍ ተደርጓል። በታሪክ አጋጣሚ ደግሞ ይሄኛው ትውልድ ይህን ጥያቄ ያነሳው ያነሳውም ያስፈልገኛል ብሎ ብቻ ሳይሆን የህልውና ፈተና እየገጠመው ስለሆነ ይሄን ቀድሞ በመረዳት ጥያቄው ማንሳት ተገቢ ሆኖ መጥቷል። አሁን ላይ እነዚያን ታሪኮች ማጥፋት አይቻልም። ጠፉ ሲባሉ በአመድ እንደተዳፈነ ረመጥ ተያይዘው ይነሳሉ። ተረሱ ሲባል ደግሞ በሁሉም ኢትዮጵያውያን ልብ ይታወሳሉ። ተትተዋል አይነሱም ሲባል ሚሊዮኖች ተነስተው እንዴት የአባትና የእናት ታሪክ ይተዋል ብለው ይመጣሉ። ለዚያም ነው የሀገሬው ሰው እንዲህ የሚለው ድንጋይ ቢሳሳ መሮ አይበሳውም፣ የአባቱን ታሪክ ልጁ አይረሳውም ነውና ነገሩ። ይህ ታሪክ የአባትና የእናት ታሪክ ነውና አይረሳም፣ አይዘነጋም፣ ፈጽሞም ሊዘነጋ አይችልም። ይሄ ደግሞ የመኖርና ያለመኖር ህልውና ጥያቄ ነው። የባህር በር ሲኖረን በኢኮኖሚያችን እናርጋለን፣ በወታደራዊ ትጥቃችን እናርጋለን። የባህር ኃይል አለን። የባህር ኃይላችን ደግሞ የባህር በር ከለለ በዋጋ የለውም ማለት ነው። ያበላሸነውን በማስተካከል ትውልድ የምንክስበት አንዱ መካሻችን መሳሪያ ትልቁ መሳሪያ ከሚባለው አንዱ ይሄ ነው። ለጠቅላይ ሚኒስትሩ የገለጹበት መንገድ ትውልድን፣ ማህበረሰብን ሊያነቃ የሚገባ ያልነቃም ወይም ለሚቃወመውም ይሄንን አጀንዳ ለሚቃወሙ አካሎችም ቁርጥ የሆነ መልስ ነው። እኛ የውስጥ ችግራችን ብዙ ቢሆንም ብዙ ክፍተቶችም ቢኖርብን በቀይ ባህር ጉዳይ የምንደራደርበት ጊዜ የለም። አንዴ ነክተነዋል ማቆም አንችል። አንዴ ነክተነዋል አለማሳካት አንችል። በቀይ ባህር ኢትዮጵያውያን ጀግኖች ለሀገር ክብር ለሰንደቅ ፍቅር ሲሉ ወድቀዋል። ለኢትዮጵያ ሉዓላዊነት ሲሉ አያሌ የፈተና ዘመናትን አሳልፏል። በባህርና በየብሱ ለኢትዮጵያ ነጻነት በጽናት ቆሟል። ሀገርን ሕያው አድርጎ ለማኖር እነርሱ በክብር አልፏል። ስሙ ከስማቸው ታሪኩ ከታሪካቸው ዘመኑ ከዘመናቸው ጋር የተሳሰረ ነው፣ ቀይ ባህር። ለዚህም ታሪካቸውን በጋራ ለማስመለስ ተስማምተዋል። መንግስት መወሰኑን ግልጽ አቋም አሳይተዋል። ለሚፈራገጠውም ለሚቃወመው መመለስ አይቻልም። ሁለተኛ ለአጠቃላይ ለህዝቡ ግልጽ ተነግሯል። በኢትዮጵያ ጉዳይ በኢትዮጵያ ጥቅም ጉዳይ አለመተባበር አይቻልም። ይሄ የባህር በር ነው። እንደ ዜጋ በዚህ ጉዳይ ላይ አለመተባበር አይቻልም። የሕልውና ጥያቄያችን ለችረችሩ የሚፈልጉ መንግስታት ወይም አካላት ሸብረክ የሚል ጥያቄ ይኖራል ብዬ አልጠብቅም። የትናንትናው አገላለጽ ይህን ያሳያል። የዓለም ፍጻሜ ይመጣል እንጂ ኢትዮጵያ ከዚህ በኋላ ያለቀረ ያለ ባህር በር መቀጠል አትችልም። ቀይ ባህር የኢትዮጵያ ከፍታ በዓለም ሁሉ የገነነበት ነውና ከኢትዮጵያ ታሪክ መነጠል አይቻልም የሚለው የዚህ ትውልድ አቋም ነው።